እንታረቅ እንታማለበትእንታረቅ ሃይማኖት የትም ሀገር ከመሄድሽ በፊት በመጀመሪያ ለብሩክ ያለውን ነገር ብታሳውቂው በጣም ደስ ይለናል። ሀይሚ ምናምን ማክበሬ ነው አይደለ? ማክበር አልነበረብኝም፣ ግን እዛ ጋር ስም ብለው ለመቶሽ ስገ ሶስና ወደ ህይወትሽ ተመለሺ። በድጋሚ የሌላ ሰው ህይወት እንዳትረብሹ አደራ ከወዲሁ እናሳስባቸዋለን። ሀይሚዬ የት ሀገር ልትሄድ እንደሆነ ሀገሩን አላውቅም፣ ግን ሁሉ ነገር ጃዝ ሆኖ ተስተካክሎላታል የሚባሉ ወሬ ሰምቻለሁ። ቪዲዮን እስከ መጨረሻ ድረስ አዳም አንዳንድ ሀሳብ ይዤላችሁ መጥቻለሁ። ሰላም ጤና ይስጥልን ውድና የተከበራችሁ ቻናላችን ቤተሰቦች እንዴት አላችሁ? እንዴት ናችሁ? አለሁ፣ እኔ ደህና ነኝ፣ ፈጣሪ ይመስገን። በመጀመሪያ ቡቡዬ ኮንግራ። ሁለት ሺ ሀምሳ ነበረ በአንድ ጊዜ አንድ ሹት የት እንደሆነ ባስማት እንደሆነ ዱባላሉ መሰላችሁ። እናንተ ግን እናንተ እኮ አጠቅሙ ኖራችሁም ሄዳችሁም ግን፣ ለማንኛውም እንኳን ደህና መጣችሁ። ምን ማት አለም ቡቡዪ በዚህ አጋጣሚ ኮንግራ ኮንግራ ብያለሁ። ልፋት ነው የተሰደብክበት፣ የተገጠጥከ ነው የተገጠጥክበት ነው። እንዲሁም ሀይምየንም ጨምሮ የተገጠጡበት የተሰደቡበት ነው። በጣም በጣም በጣም በጣም እና እንኳን ለዚህ አደረሳችሁ፣ እንኳን ለዚህ አበቃችሁ። ሁለት መቶ ሺ ሀይሚ ገብታለች። የሰውን በደንብ አልተከበረም። የቡሩኬም እንግዲህ በሰፊው እንጠብቃለን። ነገር ግን ሀይምዬ ትኬቷን ቆርጣለች፣ የት ሀገር እንደሆነ አላውቅም። ትኬት ተቆርጦ ጃስ ተደርጎላታል። ለዛ ነው ቡሩኬን በእንደዚህ አይነት መልኩ መታ ይቅርታ አደርግልኝ እንዳትናፍቀኝ ይቀፋ አርጌ ሊሄድ ያለችው ብለው በውስጥ መልእክት ትልካችሁልኛል። እንግዲህ ምንም ማረጋገጫ የሰማሁት ነገር የለም የማቃቸው ሰዎች ጋር ደውያለሁ ስልካቸውን ሊያነሱሉኝ አልቻሉም። እውነት ሀይምዬ የምትሄጅ ከሆነ ያለውን ነገር ለብሩክ ሁሉ ነገር ተናግረሽ ግልጽ አድርገሽ ብትሄጂ ለአንጅም ጥሩ ጥሩ ነው። አትሄጅ አለሽ ምን የመጀመጀዝ የምትሄጂበት ነገር ሳላቅ አትሄጅ ብዬ ሰው እድል መዝጋት አልችልም። ግን ነገር ግን ብሩክን የማያሳዝን ነገር አድርገሽ ብትሄጂ ባትሄጂ ነው መመርጠው። ግን ደግሞ ሄዳለሁ ብለሽ ካሰብሽ ሄዳለሁ ብለሽ የገጠመሽን እድል ባላቅም ግን እኔ እንጃ ትሄድ ማለት በጣም የሚከብደው፣ ምክንያቱም ከዚህ በፊት ብሩክ ስንት አይነት ነገሮች እንደዛ አበላሽቶልሽ፣ ዛሬ አንቺ እውነት ይህ ነገር የፈለገ ነገር ቢሆን ተሳክቶልሽ አንቺ ከሄድሽ በቃ እኔ እንጃ። መቼም ቢሆን ምንጭ ሰው በቃሉ አይገኝም ብዬ ነው እኔ ለራሴ ማም ነው ማለት ነው። ምክንያቱም ምንም ቢመጣ ምን እኔ ብሩኬን ተለይቼ የትም ቦታ አልሄድም ብላለች። እና ምናልባት በዚህ ንዴት ውስጥ ብሩክ ጋር በተጣሉ ሰዓት የወሰነችው ውሳኔ ይመስለኛል እንግዲህ አላቅም። ብዙዎቻችሁ ነገ ሰላም ይሆናሉ እያላችሁም ተስፋ እያደረጋችሁ ነው። ይሄ ሞሬ ትንሽ ረብሾኛል። እኔ በጣም ላረጋግጥ ሞክሬ፣ በቃ ያልደወልኩበት የለም ከቡታጅራ ወሬዎች፣ ግን ሁሉም አይመልሱልኝም። ብሩኬን ግን ቤት ድረስ ስልኳን ባታነሳ እንኳን ቤት ድረስ ሄደህ የቅርታ መጠይቅ አለብክ ብዬ ኢንስታግራም ላይ ጽፊለት፣ ያው ኢንስታግራም ላይ ኦኬ እንደማለት ላይክ ነገር አድርጎታልና አይቶታል ማለት ነው። ኦልሬዲ ስልኳን እንኳን ብታጠፋ ቤቷ መሄድ አለበት። እና ምን ልላችሁ ፈልጌ ነው፣ ሃይማኖት አሁን በዚች ቅስባት ውስጥ እንዴት ይህን ያህል እንዲህ እንዴት በአንድ ጊዜ እንደዚህ ሰላም ልታመጣት ትችላለች? ሀይሜማ የተሳካለት ነገር አለ ምናምን ብለው ውስጥ የላኩሌ ልጆች አሉ። እርግጠኛ ሳልሆን ማውጣት መናገር አልፈለግኩም እና ምክንያቱም ያው በኋላ መቅለል ይመጣል። ሰው ዛሬ እውነት ያወራም ሰው ሀይበዩ፣ በዚህ አጋጣሚ የመሄድም ሀሳብ የመሄድም ህልም ላይ ከሆንሽ ብቻ ፍላጎቱ ካለሽ ይህን ነገር ቁም ብለሽ አስበሽበታል ወይስ እንዴት ነው? አላቅም በምን አይነት ምክንያት አንቺስ እንደው እንዴት ነው ለብሮክ ይህን የመሰለ ፍቅር ሰተሽ ወይህን የመሰለ አሻራ አስቀምጠሽለት ሌላ ሀገር ሄደሽ ስራም ሆነ ኑሮም ሆነ ትምህርትም ሆነ ልትማር የምትችይው እንዴት በምን አይነት ጉዳይ በምን አይነት ወይ ቤተሰቦችና የራሳቸውን አስተዋጽኦ እዚህ ጋር ኮመንትም ሆነ በተቻላቸው መጠን ለሀይም ሚሽን እያደረጋችሁ ያለውን ነገር በስነስርዓት ፈተው ከዚህ በፊት ብሩኬ ሲያደርጋቸው እንደነበሩት መለያየት እንደማትችል ከእሱ ተለያይታ መኖር እንደማትችል እሱም እንደማይችል እያፍራል። እንደምታዩት ትላንትና እንዴት እንዳፈረ ትላንትና እንደዛ ተቀይራ መምጣቷ ገርሞታል። በቃ በጣም አልጠበቀም። እንደዛ ስለደነገጠ ነው። ትናንትና አሁን እንደዛ ስትስመው እንደዛ በቃ ሴት ልጅ ከዚህ በላይ ፍቅሯን አውጥታ ትናገራለች ወይ? እናንተ ተስ ትለፈልፉ ነበር ትላንትና ላይ በላይ እሱ ግን ደንግጧል። ደንግጧል የመሬ ነው ምላችሁ። ደንግጧል። ምን ልበል አሁን? እንዴት ሽብየን ፍቃድ ምናምን ሴላ አትሰማችሁ። ምክንያቱም እንደዛ አልጠበቀም። ደግሞ ምን ልትለኝ ይሆን እያለ እያስበን ያመጣው እሷ ደግሞ ሬድ ይሆናበታለች። እሷ ሃይማኖት ማለት ነው። ሃይማኖት ሬድ ይሆናበታለች። እና እሱም ሲሰራ ማንም እንዳይሰድበው ያደረጉትም ነገር ኦዴንስ ያደረገው ነገር እኔ ሙሽዬ ስለተዘቀዘቀች፣ ጋሽዬ ስለተዘቀዘቀ የኔ ህይወት የሚቀየር ነገር የለም፣ እናትና አባቶቻችን ምንም አይሆኑም ብላ ተናግራ ያለውን ነገር አስረድታ ከዚህ በኋላ በነጻነት እንዲሰራ እንዳሰድቡት 300 ሺም 400 ሺ ያስገብታችሁ የእሱን ስኬት ማየት ያስደስተኛል፣ ብላ ነው የተናገረችው። እና በዚህ ቅስባት ውስጥ ለብሩጌ ይህን ያህል መልካም ነገር እንዴት መጣ ብዬ እኔ ጥያቄ ሆኖብኝ ነበር። ቤተሰብና ልትሄድ ነው ልጅቷ፣ ሀይሚ ልትሄድ ነው፣ ሃይማኖት ልትሄድ ነው የሚል ወሬ ፖስት ደረሰኝ እና ምንም አላመንኩም። በርግጥ የሰማችሁ ካላችሁ እስኪ እንጃ ዩቲዩብ ላይ እስኪ ዞር ዞር እያልኩ ቲክቶክ ላይ ምንም ያየሁት ነገር የለም። ቤተሰቦች እና ኢንስታግራም ላይ ምንም ያየሁት ነገር የለም። ኤኒዌይስ ሃይምዬ በዚህ አጋጣሚ እንደዚህ አይነት እቅድ ካለሽ እንጃ ቡቡ ንጎርት ተሽባት ሄጂ በጣም የተሻለ ነው ብዬ አስባለሁ። እንዳልሽው ነው እኛ ሩቅ ማዶ ያለ ነው ምንም ቢሆን ምን እኛ ለእናንተ ችግር በገንዘብ ልንደርስ እንችላለን እንጂ በሀሳብ ልንደርስላችሁ አንችልም። ሶ ሁለታችሁ ናችሁ ቅርብ ለቅርብ አንቺም ለብሩኬ ጉዳት፣ ብሩክም ለአንቺ ጉዳት የሚደርሰው ሁለታችሁ ናችሁ። ማንም እኛ ከባህር ማዶ አንመጣም። በእርግጥ በሀሳብ በገንዘብ ልንኖር እንችላለን፣ የቻልነውን ያቅማችንን ልንረዳ እንችላለን። ከዛ ውጪ እንዳልሽው በአካል አንገናኝም፣ አናግዝሽም። ይህን ነገር ደግሞ እንግዲህ ብሩኬ ምን ያክል በልቡ ቦታ እንዳለሽ አንቺም ደግሞ ለእሱ ቦታ እንዳለሽ አንቺ ታውቂያለሽ ከኛ በላይ እናንተ ስትተዋወቃላችሁ። ሰው ይሄን ነገር ሄዳለሁ ብለሽ ስትወስኝ እውነት ከልብሽ አስበሽበት ነው ወይስ እንዴት ነው? አልገባኝም። ይሄ ነገር ግልጽ ቢሆን እኛ በጣም ደስ ይለናል። እኛ እንደ ድሮ ፍቅራችሁ አንድ ላይ ሆናችሁ ሁሉን ነገር በይቅርታ አልፋችሁ የትናንትናችሁን ፍቅራችሁን ይዛችሁ ብትቀጥሉ እኛ ኦዲየንሶች በጣም ደስ ይለናል። ሌላው ቪዲዮ ላይ በአጠፋውስ ምናምን አያችሁ አይደለ? እኛ ለዚህ ነው የምንለፈልፈው። ብዙዎቻችሁ ግን የሃይሚ ጥላቻ የብሮ እኮ ጥላቻ ምናምን የምታሽቃብጠዋላችሁ፣ ግን የተናገሩት ነገር ለእነሱ ለራሳቸው አሁን ላይ ሲረጋጉ ደበራቸው። ትናምናለ ምናለች ሃይሚ ቪዲዮ ላጥፋ፣ ወይ እንዴት ታጠፊዋለሽ? አንዴ እኮ ቪዲዮ ካመለጣ መለጠ ነው። እንኳን እናንተ ፌመሶቹ በጉጉት የምትጠበቁት፣ እንዴት ከካሜራ ጀርባ እንኳን እጃችሁ ምን እንደሚሰራ ቆርጠው አምጥተው ቲክቶክ ላይ የሚያስቀምጡ ሰዎች እኮ ናቸው ስለዚህ እንዴት ብለሽ ነው አጠፋሹ አላጠፋሹ እንዴት ሊሆን ይችላል? ከዚህ ሁሉ እኛ ምክራችን እንዲያቶ ሀይሚ እንደዚህ አይባልም ብሩክ የምንለው ለዚህ ነው። በቃ በስራቸው መሀል አንዳንድ እንቅፋት እንዳይፈጠር በማሰብ ነው። ተግባባን። ቤተሰብ ለምትሳደቡ ሰዎች ነው ምርሄን ነገር ማለት ነው። ሌላው ሲቀጥል እንግዲህ ሶስና እና ዳኒ እየተጨቃጨቁ ነው። የራሳቸውን ህይወት ኑሮ የማንንም ህይወት አትበጥብጡ። በቃ ጣልቃት ትግቡ። በቃ ከማንትተማመኑበት ሰው ጋር ጣልቃ ትግቡ። በቃ እናንተም ተስማሙ፣ የራሳችሁን ኑሮ ኑሮ። ሶስናም ዳኒም መግባባት አለባችሁ። ሁል ጊዜ ሃይሚ ብሩኬ፣ ሃይሚ ብሩኬ እያላችሁ እዚህ ጋር የልጆች ህይወት መበጥበጥ የለበትም። እነሱ ተከብረው በኖሩበት ሀገር በዛች በማይረባ ፕራንክ ይኸው በጣም ብዙ መዘዝ፣ ቤተሰብ ሳይቀር ተሰደበ፣ ቤተሰብ ሳይቀር ስም ወጣለት ይሁን ምንም አያሳርለም። አሜን ተመስገን ማለት ብቻ ነው። ሆነም ቀረም ሀይሚና ብሩኬ ተገናኝተዋል እና ያንን ነገር ወደ ነበሩበት እንዲመለሱ አሁንም ቢሆን የተከፋፈላችሁ ኦዲየንስ ትላንትና ብሩኬ ጋር አንድ ሺ ሰብስክራይብ ያነሳችሁ ሰዎች በቃ ህሌናችሁ ንጹሕ ይሆን በቃ ሰብስክራይብ ስለሄደ ስለመጣ የሃይሚን ልብ እንደማይጠግን ነገረቻችሁ ትላንትና። ምንም ቢሆን ምን ሰው እኮ ያ እንኳን አይደለም ሀይሚና ብሩክ ያን ያህል ጊዜ አብረው አሳልፈው፣ ሌላ ሰው ቢሆን ስኛ እንደዚህ ነው። ልክ እናንተ የምትሆኑት ምን ጥቅም አለው? አሁን እኔ አሁን እኔ አሁን ሀይሚ ትጠያታለች ተባልኩ የእሷን ቻናል ሰብስክራይብ አንሱ ብዬ ግሩብ ከፍት አስፈላጊ ነው? በፍጹም አላደርገውም። ለፍታበታለች፣ ጥራበታለች። ምሳሌ ነው እየነገርኳቸው ኳቸው ያለሁት ስለዚህ ብሩክንም በዛ ልክ ግሩብ ከፍታችሁን ደዛ በስማም። በጣም የሚያሳፍረው ግን በጣም ያሳፍራል። የምሬን ነው። ወደ ራሳችሁ ወደ ቀልባችሁ ሆኖ የሆነ ነገር ስታደርጉ በስሜት አትገፉ እነሱ ሲናደዱ እነሱ ሲጣሉ እናንተ በስሜት ለቻናላቸው መጥፎ ነገር ማድረግ የለባችሁም እነሱ ዞረው ይው ይቅርታ ተባብለው ይገናኛሉ ደግሞ የነገርኳቸው እያወራው ምንም ነገር ምን ይፈጠር ይቅርታ ተባብለው ይመጣሉ አብረው የሚሰሩትን ቪዲዮ ግን መጥፎ ነገር የሆነው መጥፎ ነው ጥሩ የሆነውን ጥሩ ነው ብለን እንለፋ አልኩኝኔ ይኸው እኔ ምንም ስህተት የለውም። ተሳድብሽ ምናምን ለምትሉኝ ሰዎች እኔ ምንም አይደንቀኝም፣ ምክንያቱም ይኸው ቪዲዮ ላጥፋው እስከምትል ድረስ ደረጃ አደርሳለች። ይሄ ነገር እንዳይፈጠር ነበር። እኔም እኮ ከዚህ እላፊ ነገር አትናገር የምላት ሌላ ምንም አዲስ ነገር የተናገርኩት ነገር የለም አይደል? ይሄ ጥላቻ ሊያስብል አይችልም። ገባችሁ ቤተሰቦች? አንዳንድ ተሳዳቢዎች ሁላችሁንም አለም ተሳዳቢዎቹ ማለት ነው። ስለሆነ ውድ ቤተሰቦች፣ ለሁላችንም ልቦን አይስጠን። ሀይሚዬም እንግዲህ ከምትሄድበት ከንስላ ጥሩ ነገር ይዛለን ትመጣለች ብዬ ተስፋ አድርጋለሁ። ከብሩ ጋር ሰላም ዝፈጥራች ብዬ ተስፋ አድርጋለሁ። ሌላው በየቦታው ሀይሚ ሀይሚ ሀይሚ ቡርኬ ቡርኬ ቡርኬ የቡርኬ ፋይል ምናምን እንደዛ እያላቸው የምትሰሩ ሰዎች ባካቸው ተዋቸው። እነዚህ ልጆች ታዳጊ ናቸው፣ ከእናንተ ትንንሾች ናቸው በእርግጠኝነት። ዳኒም ትልቅ ነው፣ ሶሴም ትልቅ ናት፣ ረሙም ትልቅ ነው። እውነት እግዚአብሔር ምስክርን ቡሩኬና ሀይሚ ከሁሉም ዩትበሮች ትንንሾች ናቸው። ትንንሾች የምሬ ነው ምላቸው። ከሁሉም ዩትበር ሁሉም ትልልቆች ናቸው። የኤፋ ሚስት ብትሉ ትልቅ ነች። ትንሽ እንትና ሚስት የማራኪ ሚስት እና ሀይሚ ሊመጣጠን ይችላ እድሜያቸው። ከዛ ውጪ ሁሉም ትንንሾች ናቸው እና ከእነሱ ህይወት ውጡ። በቃ ከቻላችሁ ሀይሚና ቡሩኬን ሰፕራይዝ አደረግን ብላችሁ ቪዲዮ እንኳን ሰብስክራይብ እንዲመጣላችሁ ከፈልጋችሁ እዛ ማድረግ ትችላላችሁ። የጨረቃ ፋሚሊ ችግር የለበትም። በጥሩ መንፈስ የመጣ ሰው ማንንም ያበረታታሉ ማንንም ማለት ነው። እና የልጆቹን ህይወት ባን በጠብጥ በጣም የተሻለ ነው። በተለይ ኔጌቲቭ ኔጌቲቭ የሆነ ነገር ባንናገር ትርፍ ትርፍ ቃል። እናንተ ኮ ከቪዲዮ ከሰሩት ውጭ የተናገራችሁት ብልግና እኮ ነው። ትላንት ብሩኬና ሀይሚ ሊያናገራቸው ይቻሉ አንችም ያለሽበት። እኔ ምን አልኩኝ? እኔ ኮ ምንም አላልኩም። እኔ ኮ ሀይሚን ወጥች እንደዚህ እንደነሱ እንኳ አልተሳደብኩም። ገባችሁ? እኔ በሰራችሁ ቪዲዮ ነገ ታፍሬበታለች። እንደዚህ አይባልም ወንድ ልጅ ነው ያልኩት። እሱን ደግሞ እንዳፈረችበት አሳየች አሳየችኝ። ቪዲዮ ልደልተዋለች። ገባችሁ አደለ? ስለዚህ እኔ ምንም ስህተት የለብኝ፣ እኔ ምን ጥፋት የለብኝም። ለምትሳደቡ ሰዎች ማለት ነው። ይግባችሁ እናንተ መጀመሪያ ሰው ማድነቅ፣ ሰው መጥላት ምን እንደሆነ ወቁ መጀመሪያ ማለት ነው። ሳታውቁ እኔ ኮመንት ስር እየመጣችሁ ብትብጠቀጠቁ እኔ ምንም አትመስሉኝም። ምንም ከጥፍሬ ቆሻሻ አልቆጥራችሁም። ለምን እኔ ያረኩት ነገር ሁሉ ሆኖ ስላየሁት ትክክል ሆኖ ስላየሁት ገባችሁ አደለ ስለዚህ ቡርጌና ሀይሚም ከዚህ በኋላ ሚስጥራችሁን ገበናችሁን ሚዲያ ላይ ባለማስጣት በራሳችሁ በቃ ሁሉን ነገር ከካሜራ ጀርባን እንድትፈቱ መሆን አለበት በቃ ተግባቡ በቃ ልሀት ተግባቡ በቃ ምንም ምንም አትጠቃቀሙም በቃ ስለዚህ ኒንጃ እኔ ትናንትና ሀይሚ በንዛ በንዛ በቃ ንጃ እንደዛ ሆና መታ በቀፈኝ በቃ ደሰናበት ምናምን ስትል እኔ በጣም ግራ የተጋባሁት እንኳን አይደለም ብሩኬ እኔ ግራ ገብቶኛል ብሩክ ደግሞ ይህን ነገር አልጠበቀውም እና በሰዓቱ ደንግጦ ነበረ ገባችሁ ብዙዎቻችሁ እንዴት እንደዛ በቀፈኝ ጉንጩ ሰማው ስትሄድ እንዴት ዝም ይላታል ብላችኋል በቃ ደንግጧል እሱ እንዳያችሁት በጣም የደነገጠው በጣም በዛ ላይ እንባተናነቃት እሷ የሷን እንባ ማየት አይፈልግም። ብሩኬ ይሄ ታውቁታላችሁ። ፈለገ ነገር ቢጠላት እንኳን አይደለ፣ ጠላትም አይችልም። ግን የጠላት ቢመስላችሁ እንኳን ሀይሚ እንባ ጠብ ሲላት ማየት አይፈልግም። ይህን ታውቃላችሁ። እንኳን አይደለም ሀይሚን፣ ሌለችም ሴቶች ሲያለቅሶ አይወድም ብሩኬ። ያለውን ነገር በሂደት እንዲፈታ አሁን እንኳን ቢያንስ ጥሩ አመለካከት የኖረን ቤተሰቦች የምሬ ነው ብላችሁ እውነት ሀይሚን ልቤ ተሰብሯል ብላለች ብሩኬም እንደዛው እኮ እንዴ ቲክታክ ላይ ቀልድ ነው እንዴ የሌለ ወንድ እንኳን ማይሳድበው ስድብ እኮ ነው ሲሳድበው የነበረው በጣም ነው የሚያስጣለው እኛስ በሰራችው በቪዲዮዋ ላይ ስትሳደብ አትሳደቢ ብሩክም አትሳደብ እንደዛ ብለን ነው ስንናገር የነበረው። ምንም አዲስ ነገር የለውም በኛ በኩል በተረፈ ቤተሰቦች መልካሙን ነገር ያሰማል